በየትኛውም አቅጣጫ መንገድ እንዲዘጋ ውሳኔ አልወሰንኩም፣ የአማራ ፋኖ ብሔራዊ ኃይል በይፋ አሳወቀም የአገዘዙ አማራን ለማጥፋት ሕልሙን እውን ለማድረግ በርካታ ኮሮችና ክፍለጦሮችን ወደ ጎጃም ቢያስገባም ትንታግ እንብልባሎቹ በመልሶ ማጥቃት እቅዱ ተቀልብሶበታል፣ ነው የተባለው። በሚኒሊክ እዝ ምስራቅ አማራኮር አንድ አሳምነው ክፍለ ጦር አጀብ ያስባል ልዩ ጀብድን ጥቁር ውኃ ላይ መፈጸሙን መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ሙሉ የአውደ ውጊያ መረጃውን ጭምር የማስደመጥሳችሁ ሲሆን ጊዮን ብርጌድ ዛሬም እንደ ትላንቱ የጠላትን ጦር ከበባ ውስጥ በማስገባት አጀብ ብያስባሉ ጀብዶችንም ተጎናጽፎ ውሏልም። ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችው የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመለካቾቻችንም በዕለተ ሰኞው ቀን ሰኔ 23 2017 ዓመተ ምህረት በምሽት በመረጃ ሰዓቴ መድመጥ አለባቸው ብያስብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ የውለው የአውደ ውጊያ መረጃዎችን አስደምጣችኋለሁ አብራችሁ የቆየውም በቀዳሚነትም ከአማራ ፋኖ በጎጃም ለትራንስፖርት ባለ ንብረቶችና መንገደኞች የተሰጠ አስቸኳይ ጥብቅ ማሳሰቢያም ሰሞኑን ከፍተኛ ቁጥር ያለው የአረመኔው አገዛዝ ወደ ጎጃም መግባቱን ተከትለው በበርካታ አካባቢዎች አውደ ውጊያዎች የተካሄዱ ይገኛለው አገዛዙ ላይም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ከማድረስ አልፈን በየአካባቢው ሰርጎ የገባውን ኃይል በመደምሰስና በመማረክ በገባበት የወጣ ዘመቻ እያደረግን እንገኛለን። በዚህም በአንዳንድ የማኅበራዊ ሚዲያዎች ጎጃም ውስጥ መንገድ እንደተዘጋ ተደርገው እየተራገበው መሆኑም ተረጋግጧል። ነገር ግን ምንም አይነት የተሽከርካሪ እገዳ እያላደረግን መሆኑና መንገደኞች ለአሽከርካሪዎችና ለተጓዦች ክፍት መሆናቸውም ጭምር በአክብሮት እንገለጻ ለምለዋል። የአማራ ፋኖ በጎጃም በአጭር መግለጫ ላይም ከዚህ ጋር በተገናኘ የአውደ ውጊያ መረጃዎች ላስደምጣቸው በርካታ ኮሮችንና በርካታ ክፍለ ጦሮችን ወደ ጎጃም በማስገባት ባለ በሌለ አቅሙ ማጥቃት ቢከፍትም ይህንን እቅድ በመልሶ ማጥቃት ተቀልብሰውበታል። በዚህም ባለፉት አራትና ሶስት ቀናት ብቻ በሁለተኛ ተፈራ ዳምጤ ክፍለ ጦር፣ ደጋ ዳሞት ብርጌድ በርካታ የቡድን መሳሪያ የማድረግ ክላሽ እንደማገዶ እንጨትም ተለቅሟል። በመብረቁ ተፈራ ብርግድ ተጋርዶ በአስተሪዮ ባርጢ ከፍተኛ የሆነ ሰብአዊና ቁሳዊ ክሰር የደረሰበት ሲሆን በሸገው መውፃ ሆስፒታል በሞትና ቁስለኛም ተጥለቅ ልቀዋልም። በአምስተኛ መንገሻ ቴኬም ክፍለ ጦር የጀግነው ገረሙ ወንዳ ውቀ ብርግድ ጠጠረ ማርያም፣ ገብዣ ማርያም የገቡን አረመኔ ዘራፊና ጨፍ ጫፍ ያይል በከብባ ማጥቃት ቀልሞም እንዲሰበር ተደርጓለም። ከዚህም በተጨማሪ በስድስተኛ የቀይ ጌታ ይፍታሁን ንጉሴ ስድስተኛ ክፍል ጦር የበላይ ዘለቀ ብሪጌድ እና ክብር ተመስገን ብሪጌድ በጋራ በመሆን ባድረጉት የከበባ ማጥቃትም በርካታ ክላሽንኮ መሰራ ከነ ተተኳሽ ተማርኳልም። ስናና ባጨሜ ንጉሥ ተክለ ሃይማኖትና ጀበላ ሞትራ ብሪጌድ በድብረ ማርቆስና አካባቢዋ የነበረውን ጥናት አከርካሪዎች ተሰብሯል። መቶ በመቶም ልዩ ኦፐሬሽን ተፈጽሟልም። በዘጠነኛ የሳሙኤል አወቀ ክፍለ ጦር አረንዘጉንች ብርጌድና ሶማ ብርጌድ በፈለገ ብርሃን በአርብ ገበያ በመጣያ የነበረውን የጠላት ድባቅ ተሰምቷል። በስምንተኛ ክፍለ ጦር የአባኩስ ብርጌድ ከዘጠነኛ ሳሙኤል አወቀ ክፍለ ጦር ጋር ሶማ ብርጌድ ጋር በመጣመርም በደብረ ወርቅና አካባቢዋ ጠላትን አስጨንቀውታል። በአንደኛ ክፍለ ጦር የባህር ዳር ብርጌድ ዘንዘል ማስፍሮ የነበረው የጠላት ጦርም ድባቅ መትቶታል። በሶስትም በሶስተኛ ጎጃም አገብድር ክፍለ ጦር የየሆን ብርጌድ ሰከላ ከተማን ጨምሮ አምስት ቦታዎች ላይ ጠላትን በማጥቃት የአረመኔውን ቡድኑ እስከ ቋሪት ገነት አቦ ድረስም ድባቅ እንደተመታ የድረሱ መረጃዎችም ያሳያሉ። ከዚህ ጋር በተገናኘ እንደ መረጃ ምንጮቻችን ገለጻም ከሆነ ጊዮን ብርጌድ ከጠላት ጋር እያደረገ ያለውን ተጋድሎ ዛሬ አራተኛ ቀኑንም እንደያዘ ቀጥሏል። በትናንትናው ውሎ ጊዮን ብርጌድ አምስቱ ሻለቃዎች በተሳተፉበት ልዩ የማጥቃት ውጊያ በዛሬው ውሎም በአራት ቦታዎች ማለትም እንደ መረጃ ምንጮቻችን ገለጻ ከሆነም ልዩ ጥቃት ተፈጽመዋል። ኮሌሌ ቀበሌ መሸጉን አሸባሪ ኮሌሌ ገብርኤል ቤተክርስቲያን መሸጉ አድርጎ የዋለ ሲሆን አባይ ምንጭ የመሸጉን የብልጽግና አመራርም ፌስታል በየመንገዱ ሲያዝረከረክም እንደነበር መረጃዎች ተሰምተዋል። እንደ መረጃ ምንጮቻችን ገለጻ ማለት ነው። አራተኛ ቀኑን የያዘ ትንቅንቅም ተጧጥፎ በማዕከላዊ ጎንደርና በደቡብ ጎንደር ዞን ስር በሚገኙ ጥናት በሰፈረባቸው ምሽጎች የማራፋን ነው። ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኮር፣ እንዲሁም ደግሞ የሜጀር ጀነራል ውባንት አባት አንደኛ ኮር በጥናት ላይ በጀመሩት የማጥቃትና የመደምሰስ ውጊያ ሁለቱ ኮሮች በተሰሰር ከፍተኛ የሆነ ድልን ተቀናጅተዋልም። የአምስተኛ ኮር የጥቁር አንበሳ ክፍለ ጦር የጎፋ በጋሸው ክፍለ ጦርና የአሳምነው ብርጌድ ባደረጉት ልዩ የደፈጣ ጥቃትና በጥምረት የጎንደር ዙሪያ ወረዳ ማክሰኘት ከተማን በመቆጣጠር ሰፍሮ የነበረውን ወራሪ ስራውትም ተደምስሷል። የአምስተኛ ኮር መብረቅ ክፍለ ጦር ምዕራብ በለሳ ወረዳ ደጎማ ከተማ አዋሳኝ የሰፈረውን የጠላት ህድም የተዋጋ ሲሆን በጠላት ላይ የደረሰውን ሰብአዊ፣ ቁሳዊ ክዛረም መረጃ ለጊዜው ግን ማወቅ አልተቻለም። የአምስተኛ ኮር ፋኖ የክፍለ ጦር አካል በርጌዶች አዲስ ዘመን ከተማ አቅራቢያ ሰንሰለታማ ተራሮች ውጊያ በመክፈት ሶስት የጥላትን ኃይል ተማርኳለሁ። የተባለው የአምስተኛ ኮር ጎንደር በጋሻው ክፍለ ጦር ጎንደር ከተማ ምስራቅ አቅጣጫ፣ እንደው ደግሞ ደቡባዊ የከተማ ክፍል በመግባት የመናገሻዋን ከተማ ተሰግስገው የነበረውን ቅጥረኛ ስለውት ማስጨነቀውታልም። የአምስተኛ ኮር ተድላ ብርሃኑ ክፍለ ጦር ብርገድ የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ አጼ ቴዎድሮስ ኤሬፖርት ዙሪያ ከነጋቱ 11 ሰዓት ተኩል ጀምሮ ባደረጉት ልዩ ተጋድሎ በርካቶችን ደምሰዋል። አምስተኛ ኮር ንስር በለሳ ቅጠው እጅጉ ክፍለ ጦር ብርገድ በለሳ ጣይም የሰፈሩን ያገዝ ጉዙን ጥምር ጦርም እንዳስጨነቁት የመረጃ ምንጮቻችን ያካፈሉን መረጃ ያሳያልም። ውድ ተከበራችሁ የፋሲለው ኤች ዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለውላቸውም መልካም ምሽት ተመኘሁም።